ትበላለች የእናት ወጥ ትላ እናት ያማራችሁ ወደ እናታችሁ በሰላም ግቡና፣ ወደዚህ እናንተም ታረሷል። ወደ ክትፎ ገብቶኛል። ሽንኩርት ክትፎ አያችሁ፣ ይታያችኋል። ቢስሚላ ጀምራለች። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያላችሁልኝ እኔ አለሁላችሁ። አልሐምዱሊላህ። ለዚህ ደርሰናል። እማማ ጨቤ እና ዛሬ ለልጇ ዶሮ ሰርታ ልትወስድ ነው። በማግፊያ ቆዳ መርስ ይባላል። አይን ቆዳ ስገፍ ታያኛላችሁ ቤተሰብ፣ እያያችሁ ነው። እየገፈፍኩ ነው። አሁን እየገፈፍኩ ነው። ቤተሰብ ታያላችሁ። ልጄ ከወለደች አንድ ነገር ሰርቻለሁ ስልኩላት ቅዳላት በት ገባሁን ከዛ ወዲህ ቤቷ ማለትኩኝ። አሁን ዛሬ ይሄን እንገፍፌ ይዤላት ሄዳለሁ። እዛ አጠገቧን እሰራለሁ፣ አበላታለሁ፣ አብረን እንውላለን። በሬ ነች እንጂ ዶሮ አይደለችም። ቺ አንድ ሺህ ብርም ብትገዛ አይቆጨም አንሳት ወደ እንትን ብያለሁ አንስቼላታለሁ። የቀረው ደግሞ እዚህ ላይ እሰራለሁ። ዶሮ ስራ እኮ ይከብዳል በጣም። በሬ ማረድ ይሻላል ከዶሮ። እስኪ ከፍ አድርጊያት። ይኸውላችሁ፣ ይሄው ጡንቻው ምናምን። ልገነጣጥላት ነው፣ ልበጣጥላት ብትንትን ይሄን ይመስላል ቤተሰብ። ዶሮዋ ቆሻሻ የነበረችው ቅድም ውብ መስላለች። ጽጌረዳ፣ ስንት ሆኑ ልጅ? ስጋዎቿ ነው እቃ እየጨመርኩት ነው። እዤ ወደ ኢክራ እማማ ጨቤ ቤት ነው የምሄደው። እዛ ፊት ለፊቷ ለሰራ ነው ደስ እያላት። እሺ አሁን ያ ጨመርኩት፣ ውሎ ከልጄ ጋራ ውላችሁ ከኛ ጋር ይሁን እስኪ ዙሪ!

ወደ ከተማ ገልበ ገብተናል። ሰን ወደ ክትፎ ገብተናል። የሽንኩርት ክትፎ አያችሁ ይታያችሁ፣ ትላላችሁ። የሽንኩርት ክትፎ ተጀመረ፣ ትላላችሁ። ይሄውላችኋ እንትኑን እያቁላለሁ ነው። ዶሮውንም ዘብዝፌ አጥቤ ጨርሻለሁ። ነጭ ሽንኩርት እየጨቀጨቅኩ ነው። ወጣች እንደበሰ ትላላች አያችሁ፣ ደረሰ ወጡ። አንዱ ለሰዓት በኋላ አቅርብላታለን። ማናቀርብ ትበላለች የእናት ወጥ ትላላች።

ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ማሚ ሰርታ ሄደችው ምግብ አለ። ይክራም እየተኘች ነው። ከእንቅልፏ አነሳታለሁ። ይክራም አያችሁ፣ ተኝታለች። ይክራም ይክራም ይክራም ልጅሽ ምንም አልሆነችም። ተነሺ ተነሺ፣ ምግቢ፣ ማማ የሰራችው ምግብ። አዎ፣ ምንም አልሆነችም። አንቺን ልታነሳ ፈልጋ ነው። አይ ምንም አይደለም፣ ምንም አይደለም።

ዶሮ ልበላ ነው። ፈረሰኛ የሚበላው እንትን ነበር አይደለም። እዚሁ አባወራ አባወራ ነበር አኔ የሚበላው እንጋልበው ነው አለ አለ እድሜና ጤና ይስጥልኝ ማሞዬ። ኦ ተንክዩ ተንክዩ ማ እንደፈለጉ አድርጎት ፈረሰኛ እና አንድ እግር እግር አለ። እግር ወጪያለሁ። እሷን ሳእግሯን ሳይሆን አጥንቷን ነው የምትወጭው።